በኢትዮጵያ የብስክሌት ስፖርት የራሱን አሻራ እያስቀመጠ የመጣ ክለብ ነው፤ በኢትዮጵያ ኤሌክትሪክ ኃይልና ኢትዮጵያ ኤሌክትሪክ አገልግሎት ድጋፍ የተቋቋመው ኢትዮ ኤሌክትሪክ ስፖርት ክለብ። ይህ ስፖርት ክለብ በተለይ ኢትዮጵያን ወክለው በኦሎምፒክ መድረክ የተሳተፉ ብስክሌተኞችን ጭምር እያፈራ የመጣ ነው። ሁለቱ ተቋማት እንዳንድ ሆነው የመሰረቱት ስፖርት ክለቡ ለብስክሌት ስፖርት እድገትም የበኩሉን እያደረገ ይገኛል። በዚሁ ስፖርት ኢትዮጵያ በኦሎምፒክ መድረክ እንድትወከልም ትልቁን ድርሻ እየተወጣ የመጣ ክለብ ነው። ደጀኔ አበበ ይባላሉ በብስክሌት ስፖርት የዳበረ ልምድ ያላቸው አሁን ላይ የብስክሌት ስፖርት አሰልጣኝ ሆነው በመስራት ላይ ያሉ ናቸው። የኤሌክትሪክ ብስክሌተኞች ተብላችሁ ነው የምትጠሩ። በሆለታ አወልመራ አካባቢ እንደተወለዱ የሚናገሩት እኚህ ሰው የብስክሌቱ ንጉስ ገረመው ደንቦባ ከሌሎች የብስክሌት ስፖርት ተወዳዳሪዎች ጋር ሆነው ከሆለታ አዲስ ዓለም ደርሶ መልስ ውድድር ሲያደርጉ አይተው ነበር። በለጋ ዕድሜያቸው ፊታቸውን ከአትሌቲክስ ስፖርት ወደ ብስክሌት ስፖርት ያዞሩት። ነገሌ ሆኜ ደግሞ ብስክሌት ገዛው፣ ለትምህርት ቤት መመላለሻ ነው የገዛው። ቀስ እያለ ደግሞ ብስክሌቱ ባላሰብኩት መንገድ ብስክሌት ጀመርኩ። 1969 በግል ብስክሌታቸው ከቤት ወደ ትምህርት ቤት በሚመላለሱበት አጋጣሚ የብስክሌት ግልቢያ ክህሎታቸውን በሚገባ ያዳበሩት ያኔው ታዳጊ ደጀን ያበበ በ1969 ዓ.ም ምረት ለኦሎምፒክ ማጣሪያ የተፈጠረው የውድድር መድረክ ለአሁኑ አንጋፋ የብስክሌት ስፖርት አሰልጣኙ የተለየ ዝንባሌ እንዲኖራቸው አድርጓል። ማስታወቂያ ይለጠፋል፣ ስታዲዮም ለኦሎምፒክ ውድድር ናዝሬት ላይ ውድድር እናደርጋለን ተብሎ በአቶ ገረመው አማካኝነት ማስታወቂያ ወጣው። ናዝሬት 120 ብስክሌተኛ መካከል ስድስተኛ ወጣሁኝ ልምምድ ሳልሰራ። አሀ ለካም ይሄም አለ እንደ ብዬ ገባሁ። ውጤቱ እየሳበኝ መጣ። በዚህ ምክንያት ብስክሌቱን ጀመርኩት ማለት ነው። በስፖርቱ የመጀመሪያ ክለባቸውን ኢትዮኤሌክትሪክ ስፖርት ክለብን ያደረጉት እኚህ ሰው በዓለማችን ስፖርት ትልቁ በሆነው የኦሎምፒክ መድረክ ኢትዮጵያን ወክለው እስከ መሳተፍም ደርሰዋል። ከአስመራው ዘራ ጋብር እስከ አዲስ አበባው ሙሴ ዮሐንስ ብሎም ከድሬዳው ጀማል ሮጎራ ጋር በብስክሌት ግልቢያ ብርቱ ፉክክር ያደረጉት አሰልጣኝ ደጀኔ ያበበ ምስጋና ለሁለቱ ተቋማት ይሁንና እኔን የመሰሉ ብስክሌተኞች እንዳፈራ እድሉን አግኝቼ በአሰልጣኝነት እየሰራሁ እገኛለሁ ይላሉ። ክለብም ሲጀምር ያው ከኤልፋ ነው የጀመርኩ። እንግዲህ ሞስኮ ኦሎምፒክን አየው፣ ኦል አፍሪካን ጌምስ አየው። ሶስት ወር ጣሊያን ሀገር ስልጠና ነበረኝ እዛ ላይ ነበር የኔ መነሻ። አሸናፊ ነው አሸናፊ ይዞኝ ሲመጣ እኔም የኤልፓ ብስክሌተኛ ሆንኩ። ብስክሌት ቡድኑን እየመራሁኝ ነው። ብስክሌቱ እድሜ ጠገቡ ስቲል ነው። ይኸው ጠንካራ ቲም ነው። በእድሜውም ጠንካራ ነው። አሁን የእኔ ቡድን መሪ ብስክሌተኛ እኔ የፈጠርኩት ብስክሌተኛ ብስክሌቱ አካባቢ ያለ ነው ሰዎች በብስክሌቱ ያሳለፍን ሰዎች ነው። ከቦርድ ጋር ስንገናኝ፣ ከጽሕፈት ቤት ሰራተኞች ጋር ስንገናኝ እንደ እድሜያችን ተከብረን፣ መጀመሪያ የተከበለኝ መብራት ኃይል ነው። መብራት ኃይል እንግዲህ ትጫወት ብሔራዊ ቡድንም ወክዬ አዲስ አበባንም ወክዬ፣ አሁን ደግሞ መብራት ኃይል እንዴ ከዛ ጊዜ ጀምሮ ማለት ከ83 ጀምሮ ነው። እስኪ ሰመዳይ የነበረው ማለት ነው። በ86 ላይ ዱባይ ቱር ዱባይ ነበረ እሱ ላይ ሀያኛው ጥቻለኝ ዘንክስ በዛው በሁለተኛው ወር ላይ ደግሞ ኬንያ ላይ በደረገው ጨዋታ ላይ አንደኛው ጥቼ ዋንጫ ለአገሬ አስገኝቻለሁ ማለት ነው። እና ያው ይሄ ውጤት ሁሉ የመብራት ኃይል ነው። እንዴ መብራት ኃይል ያሳደገኝ ይሄ አሳፈልቴ 86 ነው። እስከዛሬ ደስ ነው የመብራት ኃይል እያገለገልኩ ነው ያለው። በኢትዮጵያ ከሌሎች ስፖርቶች ያላነሰ ታሪክ ያለው ብስክሌት ስፖርት በአህጉር አቀፍ መድረኮች የተለየ ውጤት ባያሳይም ቢያንስ አሁን ያለውን ቅርጽና ደረጃ ይዞ እንዲቀጥል ወደፊትም እንዲጠናከር የበኩላቸውን ከሚወጡ የሀገራችን ስፖርት ክለቦች አንዱ ነው ኢትዮ ኤሌክትሪክ ስፖርት ክለብ። ብስክሌት አሁን ለኤልፋ ሮጠም አልሮጠም መብራት ይወራል። ምንም ችግር የለም። ማህበራዊ ተሳትፎ ማድረግ ነው። እነዚህ ስምንት ብስክሌተኞችን ዛሬ ልክ እንደ ሙያ አድርጎ ይዘው ወደ ውጤት ማብቃት ቀላል ነገር አይደለም። ተጠቃሚዎችም ናቸው። ይህ ብስክሌተኛ ተው፣ ውጤቱን ተው፣ ከመጥፎ ሱስስ መዳን ቀላል ነው። ጥሩ ዜጋስ መፍጠር ቀላል ነገር ነው። በጣም ይለያል። ለብስክሌቱ ማለት ነው። ብስክሌት ላይ ጠፍቶ አወቅም ብስክሌት አለ ሲባል መብራት አይደለም ቴሌኮም ይሆናል። እነ መከላከያ አሉ፣ እነ እርሻ ሰብል አሉ። አሁን የፈረሰ ነው እሱ ራሱ እና እነሱ እነሱ ቢይዙልን አገራችን ስሟ በብስክሌትም እንደ ኤርትራ ማለት ነው፣ እንደ ኤርትራ ስሟ ጥሩ ላይ ይደርሳል ብዬ ያስቡ። ምክንያቱም አየራችን ጥሩ ነው፣ ብስክሌተኞች አሉ፣ ግን የጠፋው ክለቦች ነው። ክለቦች ቢኖሩልን በጣም ደስ ይለናል።

ላለፉት 64 ዓመታት በኢትዮጵያ ስፖርት የራሱን አሻራ እያስቀመጠ የመጣው ንብረትነቱ የኢትዮጵያ ኤሌክትሪክ ኃይልና የኢትዮጵያ ኤሌክትሪክ አገልግሎት የሆነው የኢትዮ ኤሌክትሪክ ስፖርት ክለብ በተለይ በአትሌቲክስ ዘርፍ በሀገር አቀፍ፣ አህጉርና ዓለም አቀፍ መድረኮች ላይ በአንጸባራቂ ድሎቹ ይታወሳል። በእኔ ሰዓት ላይ እነገነት ገብረ ጊዮርጊስ፣ እመቤት ሽፈራው ነቢያት ተስፉ፣ ከሀገር ውጭም ባይወጡ ብዙ አትሌቶች ነበሩ እና ቴነሽ መኮንን፣ እልፏ ነጋሽ፣ ሙልወርቅ ካሳ ዛሬ የጀርመን ላይ ናት ያለችው። ብዙ አትሌቶች ናቸው የነበሩት። ማለት እንዳአሁኑ ብዙሃን ብዛት የለንም፣ ጥቂቶች ነን። ጥቂቶቻችን ግን ሁላችንም ውጤታማዎች ነን የነበርነው። በዓለም ደረጃ ስመጥር የሆኑ አትሌቶችን ያፈራ ክለብ ነው እና ክለባችን በጥሩ ሁኔታ ነው። የክለቡ ቦርድ አባላትም ለአትሌቱ የሚያደርጉት አስተዋጽኦና ድጋፍ በጣም በከፍተኛ ደረጃ ነው። በዓለም ደረጃ በኦሎምፒክም፣ በዓለም አቀፍም ደረጃ ጥሩ ስመጥር የሆኑ አትሌቶችን ያፈራ ክለብ ነው። ከዱሮ ከነ ሉቺያ ጀምሮ ከነ መሰለች መልካሙ አካዛ ክሮስ ጀምሮ ከነ ሀብታም አለሙ ጀምሮ በእኔ ኦሮሚያ ፖሊስ እያለው የሚያውቀው አሁን ደግሞ እኔ ከገባው ማሰልጠን እስከ ጀመርኩ እነ በሪውን አረጋዊ፣ እነ አጎዝ ግብርዮት፣ እነ ገመቹ ድዳን፣ እነ ሀብታም አለሙ አሁንም አሉ፣ እነ ጽጌ ግብረ ሰላማ፣ እነ ጎይተቶም ግብረስላሴ በጣም ብዙ ውጤታማ አትሌቶች ነው ያለው በጣም ብዙ። I'm a professional athlete. I'm world champion marathon. I am elite running team. Gotti Tom represents one of the world's most exciting athletes. በ18ኛው የኦሪጎን ዓለም አትሌቲክስ ሻምፒዮና በማራቶን ሴቶች አንጸባራቂ ዕድል ያስመዘገበችው አትሌት ጎቲቶም ገብረስላሴ በንስቶቹ ውድድር ትውልድ ሀገርና ታሪክ የሚያወሳት የጥምረቱ ፍሬ ናት። ጎቲቶም ገብረስላሴ በኢትዮጵያ ከአጫጭር እስከ ረጃጅም ርቀቶች በተካሄዱ መድረኮች በድል የነገሱ አትሌቶችን ያፈራው ስፖርት ክለቡ በመካከለኛ ርቀት ከአፍሪካ እስከ ዓለም ሻምፒዮና ብሎም በኦሎምፒክ መድረክ ሀገሯን ወክላ የተሳተፈችው አትሌት ሀብታም አለሙ በቅርቡም በሀገረ ቻይና በተካሄደው የዓለም የቤት ውስጥ ሻምፒዮና የሜዳሊያ ባለቤቷ ነጻነት ጌታቸውና ነው። በ2024 የፓሪስ ኦሎምፒክ በ10,000 ሜትር የብር ሜዳሊያ ባለድሉ አትሌት በሪሁ አረጋዊ ከክለቡ ጉምቱ ፍሬዎች መካከል ናቸው። መሰለች መልካሙ የኛ ቡድን መሪ ናትና ከዚህ ስፖርት የቆየች ናት። ኢትዮ ኤሌክትሪክ በጣም ረጅም ዓመት ብዙ ዓመት የቆየ ነው። ከዛ በኋላም ሌላ ሌላ አትሌቶችን ብዙ አትሌቶችን አፍርቷል። አሁን ራሱ እነ ጎይተቶም እነ ሀጎስ ገብረ ሕይወት እነ በሪሁን አረጋዊ እነ ጽጌ ገብረ ሰላማ እና የዓለም ዘርፍ የዋለው ብዙ አትሌቶች አሉ። በቃ ስም ጠርቶ የማይዘለቅ ብዙ አትሌቶች አሉ። በጣም የዓለም ሻምፒዮና ኦሎምፒክ ሜዳሊስት የሆኑትም አሉና አሪፍ ነው። ብዙ የስፖርት ዘርፎችን ያፈራ ክለብ ነው። በጣም ደስ ይላል። ሁለትሺ አስራ ሁለት አካባቢ ነው ወደ ኤርትሪ ደግ የገባሁ። ባለፈው ዓመታት ዓለም ሻምፒዮናና ኦሎምፒክ በአስር ሺ ነው ገብቼ የነበረው። በኦሎምፒክም አስር ሺ ነው መዳሊያ ያመጣሁት ለሀገሬ። በአብዛኛው እኔ አስር ሺ ነው ትኩረት አድርገ የሚሰራው። ግን አሁን ወደ ኢንዶር እየተዘጋጀ ወሰነ ሆነ ወደ ሶስት ሺ እሮጣለሁ። በ3000 ሜትር የናንጂንግ የቤት ውስጥ ሻምፒዮና የብር ሜዳሊያውን ካሳካበት ጀምሮ አራተኛ ደረጃን ይዞ እስካጠናቀቀበት የቶኪዮ ኦሎምፒክ መድረክ ውጤታማ የሆነው የ24 ዓመቱ አትሌት በሪሁ አረጋዊ በ2024 የፓሪስ ኦሎምፒክ በ10,000 ሜትር የብር ሜዳሊያውንም አጥልቋል። በ5,000 ሜትር የክብረ ወሰን ባለቤቱ በሪሁ አረጋዊ በ2023 የዓለም ሀገር አቋራጭ ሻምፒዮና የብር ሜዳሊያውን ለሀገሩ አስገኝቷል። ይህ ሀገራቸውን ባስቀደሙ ሁለቱ ተቋማት ጥምረት የተገኘ ውጤት ነው። በተለያዩ ውድድሮች ሞራል ይሰጡናል፣ ያበረታቱናል። ሽልማት በተለያዩ ውድድር ያሸንፈን ስንመጣ ይሸልመናል። እኛም ደግሞ ያው ጠንክረን ሰርተን በዓለም አቀፍና በሀገር አቀፍ ያሉ ውድድሮች በጣም ጠንክረን እየተወዳደርን ያለነው ጥሩ ውጤትም እያመጣን ያለነው ብዙ አትሌቶችን በዓለም አቀፍ በኦሎምፒክ በዓለም ሻምፒዮና ብዙ አትሌቶች ወክለናል። ስለዚህ በጣም ጠንካራ ከሚባል ከኢትዮጵያ ውስጥ ጠንካራ አትሌቶች እያወጣ ነው በአለም አቀፍ ማለት ነው። እኔ አጀማመሬ ከታች ነበረ። ከአጭር ርቀት ነው እያደኩ የመጣሁት። ክለቡ በዚህ በጣም በጣም አግዞኛል። አሳድጎ አሁን በመካከለኛ ርቀት በኢንዶር ሻምፒዮና አገር ለመወከል የተዘጋጀ ነው እና በጣም እያገዘን እያሳደገ፣ በህክምናውም ሁኔታ አሉ የተባሉ ሐኪም ቤቶች ስንጎዳ እያሳከመ ክለቡ ከፍተኛ ድጋፍ አድርጎልናል። ስሜ ልቻ ይስሐቅ ይባላል። ልች ማለት መብራት ናት እንደማለት ነው። የኢትዮ ኤሌክትሪክ አትሌት ነበርኩ። አሁን ደግሞ በቡድን መሪነት እየሰራው ነው። መብራት ኃይል ግን አትሌቶች ጥሩ ቦታ ላይ እንዲደርሱ በየቦታው ወድቀው ያሉ ወገኖቻችንን እንዲነሳሱ ትልቅ ነገር ላይ እንዲደርሱ የራሳቸውን መስመር ይዘው ትልቅ ቦታ ላይ እንዲደርሱ እያደረገ ትልቁን ግዴታውን እየተወጣ ነው ብዬ ነው ማምነው። ልጆቹን ከማብቃት ደረጃ ግን ለልጆቹ ትልቅ መስዋዕትነት ኤሌክትሪክ እየከፈለ ነው። ደሞዝ ይከፍላል፣ የምግብ ይከፍላል፣ ትጥቅ ያቀርባል። ውድድር ሲደርስ ሆቴል አስገብቶ ልጆቹን መንፈሳቸው ተረጋግቶ ተሰባስበው አንድ ላይ ሆነው ውጤት ተኮር ስራ እንዲሰሩ ሰብስቦ ያቀርባል። ትልቅ መስዋዕትነት ይከፍላል። ያ ከምንድን ነው? ግዴታን ከመወጣት አንጻር ነው። ኤሌክትሪክ በጣም ደስ የሚል የሚክለብ ነው። ጅም ቤቶችን ስፔሻል የሆኑ ጅም ቤቶችን አዘጋጅቶልናል። እንዲሁም ደግሞ ትራኮችን ደግሞ እየከፈላ በቃ ቀለኒሳ ትራክ እያሰራ ነው እና እንደዚህ አካደሚ የሚያስፈቅድ ያሰራ ነው። ኢትዮ ኤሌክትሪክ በጣም ትልቅ ክለብ ነው። እኛ ለአትሌቶች በተለይ በጣም ከፍተኛ እገዛ እያደረጉልን ነው። የምንፈልገውን ትጥቃሙ አልተው ደሞዛችንን ጨምረው ሁሉንም አግዘውናል። እንደ ቦርዱ ሲጀመር ውድድር ስንሄድ ሸልመው ስንመለስ አቀባበል አድርገው ለአትሌቶቹን በጣም እያበረታቸው የሚገኙ ናቸው። በእግር ኳስ፣ በብስክሌት፣ በአትሌቲክስ፣ በመረብ ኳስ፣ በጠረጴዛ ቴኒስ እና በሌሎች የስፖርት አይነቶች እየተሳተፈ የሚገኘው ኢትዮ ኤሌክትሪክ ስፖርት ክለብ በመቶዎች የሚቆጠሩ አትሌቶችንና የስታፍ አባላትን አቅፎ ማኅበራዊ ኃላፊነቱን እየተወጣ አትሌቶችንም በየውድድር መድረኩ ውጤታማ እንዲሆኑ እያስቻለ ያለ ነው። ውጤቱ ያስመሰክራል። በጣም ከፍተኛ ደረጃ ላይ ያሉ የክለብ አትሌቶች ናቸው። ምን ያህል እንደሚያግዙንና ምን ያህል እንደሚያበረታቱን ውጤቱ ራሱ ይመሰክራል። በኦሎምፒክ ደረጃ፣ በዓለም ሻምፒዮን ደረጃ ከፍተኛውን ቁጥር የሚይዘው የኤሌክትሪክ ስፖርተኞች ናቸው። በአሰልጣኝነትም በጣም ከፍተኛ ቁጥር የሚይዘው ኤሌክትሪክ ስፖርት ተቋም ነው። ኤሌክትሪክ በጣም ጠንካራ ክለብ ነው። እጅግ የሚገርም በዘንድሮ በጣም ብዙ ዋንጫዎች በልተና ኢትዮ ኤሌክትሪክ በሪሌ ማራቶን በክሮስ ካንትሪ ሶስት ዋንጫ እና በተለያዩ ውድድሮች ብዙ ዋንጫ ወስደናል። ኢትዮ ኤሌክትሪክ በጣም የተጠናከረ ክለብ ነው። ጉዳት ተጎድቼ ሁለት ዓመት ቆይቼ ነበር ኢትዮ ኤሌክትሪክ ታግሶ አበቃ ውጤት አምጥቼ የወንድ ቀጥል አድርጎኛል እና ኢትዮ ኤሌክትሪክን ከልብ በጣም አመስገን እፈልጋለሁ። የአሰልጣኝም የአትሌትም እንደ ኢትዮጵያ አንደኛ ደመወዝ ከፋይ ነው። ሁለተኛ፣ የመኪና ከአራት ያላነሰ መኪና ነው። ትራንስፖርት ተመድቦልን 24 ሰዓት ይዘህ የቲም ቦታ ዳይሬክሽን መሄድ ትችላለህ። ሶስተኛ፣ ቀነኒሳ ትራክ ከሳምንት እስከ ሳምንት ገብተን ነው የምንሰራ፣ ተከፍሎልን በኢትዮ ኤሌክትሪክ በጀት ማለት ነው። ሶስተኛ፣ ቤልቪው ሆቴል ታውቃለህ? እዚህ መገናኛ ላይ ያለው በጣም ስታንደርዱን የጠበቀ በጣም ስታንደርዱን የጠበቀ ጂም ነው። ከሰባት ሚሊዮን በላይ ከፍሎ ነው እዛ ጂም የሚያሰራው። መቶ አርባ አራት ዕለት የዓመት ሰባት ሚሊዮን ጭምር ከፍሎ እንደዚህ ላይ አራት በአራት የዱላ ቅብብልና መሰል የሜዳ ላይ ተግባራት በኢትዮጵያ ብዙ ተሰጥኦ እያለ ግን ደግሞ ሰፊ ተሳትፎና ውጤት የለም። ኢትዮ ኤሌክትሪክ ስፖርት ክለብ ለነዚህ የስፖርት አይነቶች የሰጠው ትኩረት ለስልጠና ከሚያደርገው ድጋፍ ጋር ተዳምሮ ተስፋ ሰጪ አትሌቶችን እንድናይ አስችሎናል። 2011 ነው የገባው። እንደ ከፍታ ዝላይ ተወዳዳሪ በዝላይ ላይ አነስተኛ ግምት ነው የሚሰጠው ኢትዮጵያ ውስጥ፣ እንደ ኬንያ ብናየው በጣም ከፍ ያሉት ነው። ዛሬ የዘለልኩት ሁለት ሜትር ነው። ሪከርድ ለማሻሻል ነበረ፣ በትንሽ ነው ዜሮ ዘጠኝ ነበረ የከደ። ዛሬ ግን አልተሳካም። ዛሬ ከዘለልኩት ነገ መጨመር ነው ያለብኝ። ስለዚህ ያለኝ ስኬት ከአፍሪካ ሪከርድ አልፎ ወደ ዓለም ሪከርድ ነው ያለ ነው። ስለዚህ ተንክር ነው። ይህ አሁን የሰራን ያለው ለዚህ ሳይሆን ለወደፊት ለሀገራችን ወክለን ስራ እንድንሰራ በጣም እያግዘን ነው። ከላይ ጀምሮ እስከታች ከኛ ጋር ናቸው በመካከለኛ ርቀት ነው ያለሁት፣ እንደ ፊልዴ ከእግዚአብሔር ጋር ጥሩ ውጤት አመጣለሁ። ኦሎምፒክ ላይም ጥሩ ውጤት አምጥቼ ሀገሬንም ክለቤንም አስጠራለሁ ብዬ ተስፋ አድርጋለሁ። የራሳችንን ታሪክ መጻፍ እንፈልጋለን፣ እንደ ቲምም እንደ ግለሰብም ማለት ነው። የተሻለ ነገር ማምጣት እንፈልጋለን። ለእሱ ደግሞ ያው ለብቻ የሚሆን ነገር አይደለም። በደንብ አሰርቶናል ክለባችንም በደንብ ይደግፈናል። ያው ትንሽ ትኩረት ቢደረግብን የምንለው ያው ከፌዴሬሽን ነው። ፌዴሬሽን ወደ ፊልዱ ትኩረት ቢያደርግልን፣ የመስሪያ ቤታዎችን ቢያመቻችልን፣ ውድድሮችን ቢያሳትፈን ኢትዮጵያ ኤሌክትሪክ ምንጊዜ ማንደኛ ለስፖርት ክለቡ የሚደረገው የሁለቱ ተቋማት ጥምር ድጋፍ በውጤት እየተገለጠ መጥቷል። በወጣቶችም ያለፈው አመት ክሮስ ካንትሪ ራሱ በወጣቶች ብር መዳሊስቱ መዝገቤ ስሜን ጨምሮ በሪሁን አረጋዊን ጨምሮ ከዚህ ክለብ ናቸው ማለት ነው። መዳሊስቶቹ ባዶ እግር ሮጠችው ጫማ ወልቆባት ብር ያበራ ጭምር ማለት ነው። ስለዚህ ብዙ ጠንካራና ብዙ ጀግና አትሌቶችን ጥቅቅም ነው በአሁኑ ሰዓት ኢብን ዘንድሮ በ2017 ባደረግናቸው ውድድሮች ኢትዮጵያ አትሌቲክስ ፌዴሬሽን ባዘጋጀው ውድድር፣ አዲስ አበባ አትሌቲክስ ባዘጋጀው ውድድር ከዋንጫ የወጣንበት ውድድር የለም። እስካሁን ድረስ ወደ 11 ዋንጫ ደርሰናል። ክለቤን ከልጅነት ጀምሮ አሳድጎኛል። እኔም አድጌ ልጆቼንም አስተምሬ እዚህ ደረጃ ላይ ደርሼበታለሁ። ዛሬ እግዚአብሔር ይመስገን አሉ የምንላቸው ዕውቅ አትሌቶችም እኛ ቤት ውስጥ ናቸው ያሉት። በጣም ብዙ አትሌቶች አሉ ዛሬ አገር አቀፍና ከተማ አቀፍ ሻምፒዮናዎችን ጨምሮ በአህጉር ብሎም በዓለም ሻምፒዮናዎች በኦሎምፒክ መድረክ እንዲሁም በሌሎች ታላላቅ መድረኮች ላይ ውጤቱ በጉልህ እየታየ ነው። ኢትዮጵያ ኤሌክትሪክ በአሁኑ ሰዓት ያለው ስም ከምንም ጊዜ በላይ ነው። ይሄ ደግሞ ምንድን ነው? ከላይ ቦርድ ሰብሳቢ ጀምሮ ከላይ ቦርድ የበላይ ጠባቂ ሆኖ እስከታች አትሌት ድረስ በጣም ጥሩ ሪሌሽንሽፕ ስላለው ነው። እዛ ቢሮ ውስጥ አይ፣ አንተ ይህችን በዚች ብቻ ላይ ስራ፣ በዚች ፊልድ ብቻ ላይ ስራ፣ ሌላው አያስፈልግም የሚል ስፖርት የለም። ብቃት ያለው አሰልጣኝና ባለሙያ የሚሰራበት ቦታ ኦፕን ሆኖ ግልጽ ነው። ያለምንም ጫና ኢንፍሉንስ ሰርቶ ራሱን የሚያስ ድርጅቱንም ራሱንም የሚያስተዋውቅበት ቦታ ነው። የኢትዮጵያ ኤሌክትሪክ ኃይልና የኢትዮጵያ ኤሌክትሪክ አገልግሎት ለሀገሪቱ ስፖርት እድገት በሰጡት ትኩረት በዓለም አቀፍ መድረክ ውጤታማና ስመ ገና አትሌቶችን እንዲፈሩ ሆነዋል። አይ እንክብካቤ ጥሩ ነው። በጣም ነው የሚያንከባክቡን። ኢትዮ ኤሌክትሪክ በጣም ምርጥ ክለብ ነው። እንደ ሀገራችን ለወደፊት እንደማንኛውም ሰው ሰርተን ከኮቻችን ጋር ሆነን ስራ ሰርተን እንደማንኛውም ሰው አገር ለመወከልና ክለባችንና አገራችን ለማስጠራት ዝግጁ ነን። እንደ ክለባችን ማለት ነው። ክለባችን ቤት ስለሆነ ብዙ ነገር ስለሚያቀርብልን በጣም እናመሰግናለን። አንደኛ ጤናማ ዜጋ፣ ሁለተኛ ጤናማ አእምሮ፣ ሶስተኛ ስፖርትን ሰርቶ ራሱንም አገሩንም መቀየር ማስተዋወቅ፣ ማሳወቅ ዓለም አደባባይ ላይ ባንዲራዋን ከፍ እንድትል ማድረግ፣ ሶስተኛ ከድህነት ጋር መላቀቅ ከሰራበት የምትሰራበት ቤት ነው። ኤሌክትሪክ ፓወሪን ማምረት ብቻ ሳይሆን የሰው ኃይልንም እያመረተ ነው ጎን ለጎን ማለት ነው ከ1953 ጀምሮ ማለት ነው። እና ይሄ ድርጅቱ ልመሰገን የሚገባ ብዙ አትሌቶችን ብዙ እግር ኳስ ተጫዋቾችን ብዙ ሳይክል ስፖርተኞችን ብዙ ቴኒስ ተጫዋቾችን እያመረተ ነው ያለው ለአገርም ለራሱም ስም ለአገሩም ጎን ለጎን ባጀቱን እየመደበ ማለት ነው። ኤትዮ ኤሌክትሪክ አቻ የለውም ማለት ነው በአሁኑ ሰዓት። ሌሎች ተቋማትን ይህንኑ ተግባር ቢከተሉ ለኢትዮጵያ ስፖርት እድገት መሰረት ይሆናልና ቢታሰብበት መልካም ነው። ኦሎምፒክ ላይ ስናይ በትንሽ ስፖርቶች ነው አድሞ ሰጠ እነ ቻይና ስትወስድ፣ አሜሪካን ስትወስድ፣ ራሺያን ስትወስድ በጣም ብዙ ስፖርቶች ናቸው። ከአፍሪካ እነ ግብፅ፣ እነ ሞሮኮ፣ ቱኒዝ ኬንያ፣ ደቡብ አፍሪካ ብታይ በብዙ ስፖርቶች ነው የሚሳተፍ። ስለያዙ ነው። አሁን ክለቦች እንደውም ቢወጡ ጥሩ ነው። ሀገራዊ ሌሎች ክለቦች ክለብ የላቸው በብሔራዊ ቡድን በተጫወትኩበት ዘመን በጣም ብዙ ክለቦች አልነበሩም። ነገር ግን የነበሩት ግን ጠንካራ ስለነበሩ ብሔራዊ ቡድኑም በዛው ልክ የአፍሪካ ዋንጫም ተሳትቷል። የሴካፋም ሶስተኛ በመውጣት ጥሩ ደረጃ ሳይቷል። አሁን ግን ያለው ትንሽ ብሔራዊ ቡድን መቀዛቀዝ ይታይበታል። ከዚህ አንጻር ክለቦችም ሁሉም አጠቃላይ ኃላፊነት አለባቸው ለብሔራዊ ቡድን ውጤት ማማር ካምፓኒም ሊሆን ይችላል ዋሬቨር ምንም አይነት ድርጅትም ሊሆን ይችላል ቢሳተፍ ስፖንሰር ቢያደርግ አንደኛ እግር ኳሱ ህዝባዊ መሰረትም ይኖረዋል። እድገትም ይኖረዋል። አሁን ግን የተወሰነ አካል ላይ ብቻ ነው ኃላፊነት ተሰጥቶ። በዚህ ረገድ መንግስትን ማመስገን እፈልጋለሁ። ክለቦች በአጠቃላይ ከጥቂት ክለቦች በስተቀር ሙሉ ክለቦች ማለት ይቻላል በመንግስት ነው የሚደጎሙት። እና ስፖንሰሮች እባካችሁ ወደ እግር ኳሱ ብቅ በሉ። እግር ኳስ የዓለም ገበያን ተቆጣጥሯል፣ እና በጣም ጥሩ ነገር ይገኛል ስፖንሰር ብታደርጉ ድርጅታችሁን ማስታወቅ ይቻላል። ለእግር ኳሱም ለሀገርም የሚጠቅም ነገር ታገኛላችሁ ብዬ በዚህ አጋጣሚ መልእክቴን አስተላልፋለሁ። ብዙ እየታገሉ ያሉ ጥሩ ስም ያላቸው ክለቦች አሉ። ለምሳሌ ሸገር ሴቲ ትናንትና አመት አንድ አመት ነው ከተቋቋሚ ጥሩ እንቅስቃሴ እያደረገ ነው። ጥሩ አትሌቶችን ሞት ቤት እያደረገ ነው እያወጣ ነው ባለፈው ኦሎምፒክ ላይ ራሱ ስድስት አትሌቶችን አስመርጧል ማለት ነው፣ በአንድ አመት ውስጥ ማለት ነው። ስለዚህ ሌሎች ክለቦችም ከዚህ ተምሮ ሪፎርም እየሰሩ ካላቸው ለምሳሌ ትልቅ ድርጅቶች እንደነ ቴሌ እንደነ ኢትዮጵያ ኮንስትራክሽን እየሰራ ነው። አሰፍቶ መስራት ነው። ቴሌ አሁን አትሌት መያዝ ይችላል። ትልልቅ ድርጅቶች ከዚህ መማር አለባቸው ማለት ነው። ወጣቶችም መርዳት አለባቸው። ወጣቶችም ወደ ስራ ማስገባት፣ ስራ ፈጠራ ማስገባት ራሱን እንድለውጥ አገሩን እንዲያስተዋውቅ ማድረግ አለባቸው ማለት ነው። ታሪክ የነበራቸው ለበርካታ አመታት ስፖርቱን መስርተው በእግር ኳሱ ላይ በተለይ ከፍተኛ ተሳትፎ ሲያደርጉ የነበሩ እንደ ኢትዮ አየር መንገድ እንደ ቴሌ አይነት ቡድኖች በአሁን ሰዓት ውስጥ በስፖርቱ ላይ ያላቸው ተሳትፎ ምንም ማለት ይቻላል። በገቢ ደረጃ በጣም በከፍተኛ ደረጃ የሀገሪቷን ከፍተኛ የገቢ ምንጭ ያላቸው ተቋማት ናቸው። ነገር ግን እንደ ማህበራዊ ግዴታቸው በተለያየ መንገድ ሊወጡ ይችላሉ። ግን ስፖርት በጣም ከፍተኛ ጥቅም ያለው ነው። የሀገርን ጤና ይጠብቃል። ዛሬ በአለማችን ላይ ከፍተኛ ኢንዱስትሪ ሆኗል። ብዙ የገቢ ማስገኛ ሆኗል እና የብዙ ወጣቶች ዜጎች ማፍለያ ነገ የጤናማና ብቁ የሆነ ዜጋ ማፍሪያ ነው። እና እዚህ ተቋም እዚህ የስፖርት ወይንም የእግር ኳሱ ላይ ተሳትፎ አለማድረጋቸው እኔ ቅሬታ አለኝ ለራሴም፣ የብዙ ሰዎችም ጥያቄም ነው እኔም ጥያቄ ነው እና እንደ ኢትዮ ኤሌክትሪክ፣ እንደ ንግድ ባንክ፣ እንደ መድን የራሳቸውን ኃላፊነት መወጣት አለባቸው ብዬ ነው ማስበው ከመብራት ኃይል ልምድ ቢወስዱ፣ በኢትዮጵያ ታዳጊዎች ጉዳይ ይህን ድርጅት ያልተመለከተው ሌላ አይመለከተውም ብለህ መወሰን በራስ እኛን ነው የሚመለከተው። ቴሌኮምን ይመለከተዋል። በስፖርቱ ዘርፍ መግባት አለብኝ ማገዝ አለብኝ።